ሳምሰንግ ስልክ ተጠቃሚ የሆናችሁ ሳምሰንግ ስልካችሁ ላይ ማስተካከልና መጠቀም ያለባችሁን ሁለት ምርጥ ነገሮች ላሳያችሁ። እርግጠኛ ነኝ በጣም ይጠቅማችኋል። ታዲያ እንደተለመደው ቪዲዮን ላይክ አድርጋችሁ ጀምሩ። ይህንም ቪዲዮ ደግሞ ሳምሰንግ ስልክ ለሚጠቀሙ ጓደኞቻችሁ ሼር አድርጉላቸው። አሁን በቀጥታ ወደ ቪዲዮ። የመጀመሪያው ወደ ስልካችሁ ኩዊክ ሴቲንግ ልክ እንደዚህ ተገቡና ከላይ የስራስ ምልክት ታገኛላችሁ። እሱን ትነካላችሁ። በመቀጠል ኤዲት የሚል አማራጭ ይመጣላችኋል። እሱን ስትነኩት እንደዚህ ያመጣላችኋል። ከዛ ከስር ትመጡና ሶንግ ሰርች የሚል ትፈልጋላችሁ። ልክ ሶንግ ሰርች የሚለውን ስታገኙ በጣታችሁ ትይዙና ወደ ላይ እንደዚህ ትወስዱታላችሁ። ቀጥሎ ከላይ ደን የሚለውን ትነካላችሁ። ይህም የሚጠቅማችሁ የተለያዩ ቦታዎች ላይ የሆነ ሙዚቃ በአጭሩ ተቆርጦ ብትሰሙትና ያን ያንን ሙዚቃ ባታቁት በቀላሉ እዚች ጋር የስልካችሁን ኩክ ሴቲንግ ወረድ አድርጋችሁ ሶንግ ሰርች የሚለው ስትነኩ ያዳምጥና ሙሉ ሙዚቃውን ወዲያው ሰርች አድርጎ ያመጣላችኋል ማለት ነው። ስለዚህ የሆነ የምትፈልጉት ሙዚቃ በአጭሩ ተቆርጦ የሆነ ቦታ ላይ ብትሰሙት ልክ እንደዚህ በቀላሉ በዚህ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። እርግጠኛ ነኝ ትወዱታላችሁ፣ ተጠቀሙበት። ሁለተኛው ደግሞ ስልካችሁን ወደ ዋን ዩአይ ሰቨን ማለትም ወደ አንድሮይድ 15 አፕዴት ካደረጋችሁ እዚህ ጋር ልክ እንደዚህ በዚህ ጋር መታችሁ ከላይ ወደታች ስዋይፕ ስታደርጉ በአንዴ ወደ ኩዊክ ሴቲንጋችሁ ያስገባችኋል። በዚህኛው ሳይድ መታችሁ ደግሞ ወደ ታች ስዋይፕ ስታደረጉ ኖቲፊኬሽን ፓናሉን ያመጣላችኋል። ታዲያ ይሄን አጠቃቀም እናንተ ካልተመቻችሁና ዋን ሲክስ ላይ ወደነበረው መመለስ ከፈለጋችሁ በቀላሉ ወደዛ መመለስ እንዴት እንደሚችሉ ላሳያችሁ። በመጀመሪያ ወደ ኩዊክ ሴቲንጋችሁ ትገቡና አሁንም ከላይ የስራስ አስምልክቷን ትነካላችሁ። በመቀጠል እዚህ ጋር ፓኔል ሴቲንግ የምትለዋን አንድ ትነኩና ሰፓሬት ላይ ከነበረ ቱጌዘር የሚለው ላይ ታደርጉታላችሁ ከዛ በቀላሉ ዋን ዩአይ ሲክስ ላይ ወደ ነበረው ልክ እንደዚህ ይመለስላችኋል ማለት ነው። በፈለጋችሁ ጊዜ እየቀያየራችሁ መጠቀም ትችላላችሁ። ስለዚህ እነዚህን ሁለት ነገሮች ሳምሰንግ ስልካችሁ ላይ እንደዚህ አስተካክላችሁ መጠቀም ትችላላችሁ ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን።